በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 27 በዚች ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። በዝችም ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮች ውስጥ የሚሆነ ህዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማይትነት አረፈ። ይህ ንጉሥ ሰክራድ እጅግ ይወደው ነበር ስለ መንግሥቱ ሥራም ሁሉ ከእርሱ ጋር ይማከር ነበርና፣ ስለዚህም የቅዱስ ያዕቆብን ልቡና አዘን ብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሡ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜም እንዲህ ብለው ጽፈው ወደ እርሱ ላኩ የቀናች የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልክ? ልህም ፀሐይ፣ ጨረቃ፣ ከዋክብት፣ እሳት ናቸው እወቅ። ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ካንተ የተለየነን። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ልቅሶን አለቀሰም። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታ ኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያንም መጻሕፍቶች ማንበብን ጀመረ። የንጉሡን አገልግሎቱም ተወ። ለንጉሡም ወዳጅህ ያዕቆብ እነሆ አገልግሎትህን፣ አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሡም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውካለው? ቅዱስ ያዕቆብም እንዲህ አለ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማይ አባቴ ፊት አምነዋለሁ ብሎ በሰው ፊት የካደኘንም በአባቴ ፊትና በመላእክት ፊት እክደዋለሁ ብሏልና። ስለዚህ አገልግሎትህን ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን ፀሐይን ጨረቃን ከዋክብትን የሚታየውንና የማይታየውንም በፈጠረ ለሕያው እግዚአብሔር ልጅ ለጌታዬና ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ የምሰግድ ሆንኩ አለው። ንጉሱም ይህን በሰማ ጊዜ ደሙ እንደ ውሃ በስቶ ቲፈስ ታላቅ ግርፋትን እንዲገርፉ ታዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹንም ጣቶች ሃያውንም ቆረጡ። ክንዶቹንና እግሮቹንም እስከ ጭኖቹ ድረስ ወደ አርባ ሁለት ቁራጭ በየጥቂቱ ቆረጡት። በሚቆርጡትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ ሆይ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናናነት ተቀበል። የወይን አታክልት ያለው በየሶስት አዝቅ ሲቆርጡለት አዝቆቹ በስተው ይበቅላሉ ይሰፋሉ በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ ደረቱና አካሉም እንደ ግንድ ድብልብል ሆኖ በቀረ ጊዜም ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉን የሚመራቸው ዘንድ እግዚአብሔርንም ለመነው እንዲህም አለ ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም ። ሕዋሳቶቼ ተቆርጠው በፊት የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያን ጊዜም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጸናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምእመናን ሰዎች ወስደው በመልካም አገናነጽ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማየትነት እንደሞተ በሰሙም ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ስጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ። ጣፋጮች የሆኑ ሽቶዎቹንም ረጩበት። በደጋጎች ነገሥታት በአኖሬዎስና በአርቃዴዎስ በሌሎችም ዘመን አብያተ ክርስቲያን ታነጹ፣ ገዳማትና አድባራትም ተሠሩ፣ የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆች ድንቆች ተአምራትም ከእሳቸው የሚታይ ሆኑ። የፋርስ ንጉሥም ሰምቶ በቦታ ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ፣ በሚገዛውም አገር ውስጥ ምንም ምን እንዳይተው። አማንያን ሰዎች መጥተውም የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሮሃ ከሀገረ ሮሃም የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ ሀገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኮሳት ነበሩ። ከቀን እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ። ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋ የበዚህ ይኑር አለ። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ አገሩ ሊመለስ በወደደ ጊዜ ስጋዬ በዚህ ቦታ አይኖር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ስጋ ወሰደ። በዚያንም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከስጋውም ታላላቅ የሆኑ ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማያት ጸሎት ይማረን። በረከቱም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለያዕቆብ ጉሰ መከራ በህቁ ለእግዚአብሔር ሰማይ ተጽርቁ አርባ ወክሌ እስከ ይከውን ሁልቁ አባሎ በመጽባሕት አማሃራ ንጉሥ ሰጠቁ መንፈቀ ሥጋሁ ጸለ መዊቶ መንፈቁም በዚች ዕለት ከሰባ ሁለቱ አርድት ያንዱ የፊልሞና መታሰቢያ ነው። በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያናው ሁሉ ላይ ለዘላለም አድሮ ይኑር አሜን። ሰላም እብል ለልሳንከ ዘተውበ ማሪረ ቃለ ወማድመ ንባበ ሀቤከ ይብፃ ተዝካሬ ዘተዝካሬ ክታበ ፈኑ ሊተ ፊልሞና እስመረሰይኩከ አበ ሀገር ልዲያ ቀዳሚ ዘፈኖ ከርግበ። በዚህችም ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማይትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜም በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስትም አለችው። እርሷም ያጎቱ ልጅ ናት። በሥራዋ ሁሉ ደስ የምታሰኘው መልካም ሴትም ናት። እንደዚህም በፍቅርና በስምምነት ሲኖሩ ከካሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናትም እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና፣ ለሚስቱም ሊሠራው ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሁን አለች። ከዚህም በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየም። ጌታችንም በዚያች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን። እነሆ ከጻድቃኖቼ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሄዳችሁ ጣዖታትን በሚያመልኩ ሁሉ ህዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት፣ እርሷም ይህንን የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም ደረሱ። መሰንቆንና እንዚራ እያስመታ ለጣዖታቱ በዓልን ሲያከብርም አገኙት። ያን ጊዜ ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርህራይ ቃል ተናግረው፣ ቅዱሱ ግን እሱንና የረከሰች ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡት አዘዘም። ከጥቂት ቀኖች በኋላ ከሚስቱ ጋር አውጥተው ደማቸው እንደ ሲፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ርኅራሄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣወታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢ ባለውም ጊዜ የነዳጅ ድፍድፍ ሥጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩት አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወህኒ ቤት መለሱት። ታምራትንም የሚያደርግ ሆነ። በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳንን ገባለት፣ ሰላምታንም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜም ንጹጽታ አይሆነ አየርም መላእክትን ተመላች አማንያን ሰዎችም መጥተው ስጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውን ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ ሀያ ሰባት ቀንም አከበሯት። ስጋውንም በውስጡ አኖሩ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር። አሜን ሰላም ለጢሞቴዎስ ለሀገረ ብንሁር ሀጹራ ወለብሲቱ ሰላም እንተ ትሰማይ ሞራ ሀበይ ገብሩ ባአለ በመሰንቆ በእንዚራ ቅድመ መኮንን ሶበወሰድዎሙ ሃራ በእንተ ክርስቶስ ተወክፉ ብዙ መከራ በዚች ቀን የገበርማው የአባ ተክለ ሐዋርያት የአባ ገብረ ዮሐንስ የደብረ ቁንጽል የአባ ሊቃኖስም መታሰቢያ ነው መታሰቢያቸው ነው። በረከታቸውም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜም። ሰላም እብል ለተክለ ሃርያት በታምኖ ወለታምሪከ ሴብሆ ለምሳ ሰንበት ሶበፈቀደ ይጥቦ

በዚህችም ቀን ዘርቦች በምትባል አገር የደብረ ጉይ የሰማያት ቀለመንጦስ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። ሰላም ለስቅለት ከ ማይከለፈያት ከሌቱ ክሌቱ እንዘ ያጸንኡ ከ ባህር ወበቅንዋ ታምስቱ ኢየሱስ ክርስቶስ ለያዕቆብ በሃይማኖቱ ይቤሎሙ በንቲያከ ለለተንሱ ቦቱ አምን በክርስቶስ ወገን ይሎቱም እንዳምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ህዳር 28 በዚህች ቀን የሀገረ ኒቄዎስ ኤጲስኮጶስ ቅዱስ ሰረባሙን በሰማይትነት አረፈ። በዚህችም ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር። አሜን ዘአቅረብኩም አሌታ ዘኪራ ላፈ ምለተጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ